ቤተሰብ ፈለገ ዳጣ ቀጣይ ክፍል። በዛሬ ክፍል ላይ ኤቢ ተገርፋለች። ኤቢ ሁለተኛ ጥፋት እንዳታጥፋ አድርጎ አባቷ ቅጣት ሰጥቷታል። ከዚህ በኋላ ኤቢ ጥፋት ታጥፋ ይሆን አብረን የምናይ ይሆናል። መቼም ኤቢ ከጥፋቷ ትቆጠባለች ብዬ አላስብም። ዳግመኛም ጥፋቷን ትቀጥላለች ብዬ ነው የማስበው ምክንያቱም መጥፎ አመል ነው ያላት። በእናታን ትቀናለች። እንዲሁም በሰላም ብቻ ምን አለፋችሁ ኤቢ ዳግመኛ ጥፋት ካላጠፋች እውነትም ልብ ገዝታለች ማለት ነው። ዳጣ ከእሷ የበለጠ ትንሽ ልብ አላት። መንገድ ላይ በጥፊ ስትመታት እንኳን በጣም ትግስተኛ ሆነች ዳጣ። አባቷ ግን በሩቁ ሆኖ በመኪና ውስጥ ሆኖ እየተከታተላቸው ነበር። ስለዚህም ቅጣቷን አገኘች ማለት ነው። እናቷ ማርታ ግን በጣም አስተዋይ እናት ናት። እናት አደለች። እናት ግን ምንጊዜም እናት ናት። እናት ሁልጊዜም እናት ናት። ለልጇ የፈለገ ነገር ጥፋት ብታጠፋ መቼም ቢሆን ሁዶ አይችልም። እንዴት እንደሳሳች እንዴት እንደሆነች ምንም ብትቆጣትም ጠፋቷ ቢሆንም እንድትመታ እናት ምንጊዜም አትፈልግም። በጣም ነው የፈራችላት። ነገር ግን ያው ብዙም አልቀጣትም እንጂ ሰላም ሰላም ያረገዘችው ወዳና ፈቅዳ እንደሆነ ተናግራለች። በነገራችን ላይ ከዚህ በፊት እኔ በጣም ጥርጥር ነበረኝ ምክንያቱም ከደረጀ እንዳይሆን እያልኩ ነበር። ሰላም ግን ስመስለኝ ምክንያት አላት ብዬ አስባለሁ። ዳጥም የሰላም ልጅ ሳትሆን አጥቅርም ቆይተን ቢሆን ማወቃችን አይቀርም። መቼም ቢሆን ምናልባት እንደዚሁ አይነት ደረጀ እንደዚህ ምሰክር ከሆነ ደረጀ እንደዚህ ጠጥቶ የሚገባ ከሆነ ከዚህ በፊትም እንደዚህ አይነት ነገሮች እሷ ወዳ ሳይሆን ሳት ፈቅድ ሳት ትወድ እንደዚህ አይነት ነገር ተፈጥሮ እንደሆነ ብዬ አሰብኩኝ። ለማንኛውም ዳጣ የሰላም ልጅ ትመስለኛለች። ልትሆንም ላትሆንም ትችላለች። ነገር ግን ሰላም ይህንን ነገር ያደረገችው የሆነ ቁስል ያላት ትመስላለች። ያንን ቁስል ለመፈወስ ያንን ቁስል ለማዳን ዳግመኛ ያረገዘች ነው መስለኝ ደረጀ በጣም ይጠጣል፣ በጣም ይሰክራል። በዛ ላይ ማርታ በሌለችበት ሰላም ወዳና ፈቅዳ እስከ መኝታ ቤቱ ገብታ ነው። ማርታ የሰማች ቀን ጉዷን ያወቀች ቀን ምን ይፈጠር ይሁን? እዚህ ጋር የዳጣን እንጉድ አልሰማችም። ዳግመኛ ደግሞ ይሄ ነገር ሲፈጠር እንዴት ይሆናል? ትዳራቸውስ ምን ላይ ይወርቃል? ምናልባት በብልሃት የዳጣንም ካሳወቃት አሁን የሰላምንም ደረጃ የሚያውቅ አይመስለኝም። ምናልባት ከቆይታ በኋላ ካስታወሰ ምናልባት ትዝለዋል ብዬ አስባለሁ፣ ምንም ቢሰክርም። ስለዚህ ወደፊት ወይ ልዩ የሱ መሆኑን ካወቀ ሰላምን ተከራይቶ ሊያወጣት ይችላል ብዬ አስባለሁ። ምክንያቱም ልዩን ተሸክማ እነሱ ሰራተኛ ሆነ ቤት ውስጥ እንደዚህ እየሰራች ካወቀ አያስቀምጣትም ብዬ ነው መስል። ምክንያቱም በክብር በስነ ስርዓት ቤት ተከራይተው ያወጣታል፣ ወይ ደግሞ ልዩን ተሸክማ አይለ ቤት ገዝቶ ይሰጣታል ብዬ አስባለሁ። በድብቅም ቢሆን ነገርየው ቀስ በቀስ እስከሚታወቅ ድረስ በጣም ይገርማል። ናታን ኤቢን አይፈልጋትም። ናታን ዳጣን ነው የሚፈልጋት። ዳጣ ግን ከኤቢ ጋር እንዲሆን ስለምትፈልግ ብዙ መቅረብ አልፈለገችም። ሰላም ግን ዳጣንም ናታንንም እየገፋፋቸው ነው፣ ሁለታቸውም አንድ ላይ መሆን እንዳለባቸውና ናታንም የራሱን እድል ማስመለጥ እንደሌለበት፣ ዳጣም እንደዛው በእድሏ መጠቀም እንዳለባት ሁለቱንም እየመከራቻቸው ትገኛለች። በእርግጥ ዳጣን ወዷታል ናታ። ዳጣ ግን ቦታም የላትም። ምክንያቱም ስለ እንደዚህ አይነት ነገር ብዙም ባታቅ፣ እንዲሁም ደግሞ እህቷ ናት። እሷ ታቃታለች፣ ያችኛው ግን አታቃ እህቷ መሆኑ። ስለዚህ ዳጣ የዚ ሀሳብ የላትም፣ ቤተሰቦቿን የማግኘት እናቷን የማግኘት ያ ነው አላማዋ። መቼ አባቴ መቼ እናቴን ያሳውቀኛል? መቼ እስከ እነዚህ እህቶች ጋር እህታቸው እንደሆንኩኝ ይነግራቸዋል? እናቴንስ መቼ ነው ማገኛት? ይሄ ነው ልቧ፣ አሳቧ። በእርግጥ አባቷን አግኝታ ልቧ ፎይ ብሏል። ነገር ግን ደግሞ ያልተሟላ ነገር አለ። እናቷን ማገኘት ትፈልጋለች ዳጣ። እዛ ጋ ነው አሳቧ። ስለዚህ ስለ እናታን ታስባለች ብዬ አላስብም። ለማንኛው፣ የሚቀጥሉ እስከምንገናኝ መልካም ቆዩ።